ናቸው ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። ሄስቲ ጄኔራላይዝ ከነቢያት አባት ያደርገዋል። አባት ብሎ ይጠሯል አ ኢሳይያስ ላይ እግዚአብሔርን አባቴ ብሎ የሚጠራው ቦታ ካለ እስኪ ሊሆን ከሁላቸውም ከእነሱም ሰጠን። እነ ሚክያስ አባታችን እያሉ ልክ እንዲሁ አሁንም እዚሁ ላይ ዳዊት ላይ አባት እንደሆነ ይናገራል። ያው እና እዚህም ጋር ተመልከቱ ኢሳይያስ 63 16 ላይ አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታደጋችን ነህ ይላል። ያ አባታችን እያሉ በጣም በርካታ ቦታ ላይ ይጠሩታል ነቢያቶች። ያ ይታያል። ያ አብርሃም ባያውቀን፣ እስራኤል አንተ አባታችን ነህ። ሰላም እንዴት ነው?

ሙሐመድ ሆይ ከነ መልእክተኞች እነዚህ የተረኩልህ አሉ፣ ያልተረኩልህም በጣም ብዙ አሉ እያለ ይናገራል። ከተገለጹት መካከል ጥቀስ ላይካል ክልጠቅስል ችላለ ሶስቱ፣ አብርሃም፣ ኢስሐቅ፣ ያዕቆብ፣ ሙሴ፣ መሲሁ፣ ኤልያስ፣ ዮናስ፣ እነዚህ ሁሉ እሺ፣ ከነቢያት መካከል እንግዲህ በጣም ብዙ መሆናቸውን ነግራኛል እና ነቢዩ መሐመድ ጎልቶ የሚነገረው ለምንድን ነው? እርሳቸው ለእኛ ዘመን የተላኩ ስለሆኑ ነው እንጂ የነዚያንም ነቢያቶች እናነሳቸዋለን፣ ትምህርታቸውንም እናነሳለን። ምናልባት ተከታትላይ ከሆነ አንድ ገልናቸው፣ ለነቢያት አስተምህሮ ሳልናገር የቆየሁበት ጊዜ የለም። ቁርኣንም ላይ ሂደህ ብታየው የአብርሃም ትምህርት ምንድን ነው የሚለውን አምላክ አላህ ነግሮናል። ያን እንድናስተምር ለትውልድ የኢስሐቅ አስተምህሮ የዕቁብ አስተምህሮ የሙሴ አስተምህሮ የመሲሁ አስተምህሮ ምን እንደነበር የሁላቸውንም የነብያት አስተምህሮ በቁርኑ ላይ በላከልን ቃል ላይ ይሄ ነበር የነብያት ትምህርት ብሎ ልኮልናል። ሁሉም ነብያት እኩል ናቸው አይደል? አይበላለጡ። መበላለጥ እንግዲህ በመላእክት መካከል መበላለጥ አለ፣ በነብያት መካከል መበላለጥ አለ፣ በሰዎች መካከል መበላለጥ ያለ ነው። ነገር ግን ያ ማለት ያኛው ዝቅ አድርገን ማየት ማለት አይደለም፣ ል መካድ አይደለም። ሁሉም ነብያት እውነተኞች ናቸው ብለን እንመሰክራለን።

አማኝና ከሀዲ እኩል አይደለም። ከአምላክ ዘንድ አይደል? አማኝ ይበልጣል። ልክ ነው። ከነብይነትም ልክ እንዲህ ይበላለጣሉ። አሁን እንዴት ነው ማነው የሚበልጠው፣ በምንድ ነው የተበላለጡት የሚለውን ላስረዳ? ምናልባት ነቢዩ መሐመድ ከሌሎች የሚበልጥበት ደረጃ ካለ ከእኛ ዘመን ከሚለው ውጭ ማለት ነው ችግር ነብዩ መሐመድ ሰለላሁ አለይሂ ወሰለም ከሌሎች ደረጃ ይበልጣሉ። አሁን ይበልጣሉ። በመጀመሪያ አምስት ነቢያት ከሁሉም ነቢያት በላይ ናቸው ብሎ አላህ ይነግረናል። ሉልዐዝም የሚል መጠሪያም አላቸው የቁርጠኝነት ባለቤት ማለት ነው። በአስተምሮ ጊዜያቸው የፈተና አይነት ተፈትነው የትዕግስት ጥግ የደረሱ በጣም ታጋሽ ኃይለኛ ነቢያቶች ናቸው። እነዚህ ሉልዐዝም የተባሉ ነቢያት ከሁሉም ነቢያት ደረጃ በላይ ያላቸው ነብዩ መሐመድ ሰለላሁ አለይሂ ወሰለም አብርሃም

ለወገኖቻቸው ለህዝቦቻቸው ብቻ ነበር ሲላኩ የነበሩት አሉ ኢየሱስ ለእስራኤል ሰዎች ሙሴ ልክ እንዲሁም ልክ አብርሃም ይስሐቅ ያዕቆብ ሁላቸውም ለየ ሀገራቸው ለወገኖቻቸው ብቻ ነበር የሚላኩት በሌላኛው አካባቢ ሌላ ነቢይ ያስነሳላቸዋል እዚሁ ሁሉም በየ ያሉበት አካባቢ ይላኩ ነበረ ወርስልቶ ለና ሲከፍ አሉ እኔን ግን አጠቃላይ ለሰዎች ሁሉ ለዓለም ህዝብ ይላከኛሉ ለአንድ አካባቢ ለአንድ መንደር የተላከ ነብይ እና ለዓለም የተላከ ነብይ አላፍትናቸውም እኩል አይደለም፣ አገልግሎታቸውም እኩል አይደለም። አላህ ይህን ታዲያ ስለ መሲሁና ስለ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ወዴት እንደላካቸው ሲገልጸልን ምን ይላል? ስለ መሲሁ ከሱ ልጀምርልህ። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው ይላል። የማርያም ልጅ መሲሁ እንዲህ ባለ ጊዜ አስተውስ ይላል። እናንተ የተላኩላቸው መልእክተኛ ነኝ አላቸው ይላል።

ይህ ነው እሺ ይቅርታው እሱ አቋረጥኩ ይህንን ሁሉ መልእክት ያስቀምጠው እራሱ ነቢዩ መሐመድ ነው አይደለ እሺ መልእክቱ ስለ መልእክቱ አመጣጡ ደግሞ እሺ ንገር አንደኛ አምላክ ራሱ ይናገራል ሁለተኛ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ይናገራሉ ይህ ነው ሌላ ተአምር ሲሰሩ ምናምን እያየ ሰው አለ ወይ ምልክ ምስክር ከእሱ ውጭ ካል መሰፈር ይችላለ ቃል ሲወርድላቸው በመልአኩ ገብርኤል አማካኝነት የሚሰማ ሌላ ምስክር አለ ወይ ከነቢዩ መሐመድ? አሁን ሰጠ ይችላል። እሱን ያስቀመጠበት መጽሐፍ ካለ ምናልባት ከቦታው ጋር እሺ ሌላ ምስክሮች ከመሐመድ ሰለ ላ ስለም ሌላ ምስክር ያየ የመሰከረ ተአምርም ሲሰራ ልክ እንዲሁ ቃልም ሲመጣላቸው ሲያይ ሲሰማ የነበረ ምስክርን ነስተ ሙስሊም ቁጥር ስምንት ላይ ያወጣለት ይህ የነብስ ላ ስለም ንግግር ሳይሆን መልአኩ ገብርኤል እና ነቢይ መሐመድ ስለ ላ ሰለም ቃል ሲያወርድላቸው ሲለ በነበረበት ጊዜ ሲነግራቸው ጊዜ ያዩና የሰሙ ምስክሮች የተናገሩት ነው። እናውጣለህ ወይ ስ በቃ አቡከር ሙስሊም እናውጣለት ዑመር ብን ልከጣብ ከተናገረ በኋላ ሰያች አቡከር ማውጣት ትችላለህ አለ አንድ በቃ

ምስክሮቹ በጣም የሚገርመው ከመቶ ሺህ ምናምን በላይ ምስክር ነው። ሰሃቦች ቁጥራቸው ይታወቃል። እነዚያ ሁሉ መልአኩ ገብርኤል ቃለን ሲያመጣ ይመለከቱ ነበር፣ ያዩ ነበር፣ ይሰሙ ነበር። ያው እና ይህ ነው። በአረበኛ ላንብብልህ ወይንስ እንግሊዝኛ ማንበብ ትችላለህ? እንግሊዝኛ ቢሆን ደስ እሺ በጣም ጥሩ እያ እነዚህ ጋ አንድ አካል እንደመጣና እንዳናገራቸው እዚህ ጋር ይናገራሉ ሷሂህ ሙስሊም ቁጥር ስምንት በጣም ስለሚረዝም ወይ ቁጥሩ ልንገርህና ማውጣት ትችላለህ አንተ ማንበብ ትችላለህ በኋላ እችላለሁ በቃ ሷሂህ ሙስሊም ቁጥር ስምንት ላይ ያው ሷሂህ ሙስሊም ቁጥር ስምንት ይታያል ኤ ያዛት እስክሪንሻት እና ያዛት እንዳትረሳት እዚህ ጋር መልአኩ ገብርኤል መጥቶ ቃልን ሲያስተላልፍ ያዩ እየመሰከሩ መጨረሻ ላይ መልአኩ ገብርኤል እንደሆነ እዚህ ጋር ወደ አማርኛ ልቀይርላችሁ ሰሃቦች የተናገሩት ዑመር ብን አልኸጣብ ነው። ሐዲሱን የሚያስተላልፍልን ያነ ዑመር በይላል ከዕለታት አንድ ቀን ይላል ነሕኑ ጅሉሱን ቃል ዑመር ይላል ከዚህ ጋር ልጀምርላችሁ፣ አለ ዑመር ብን አልኸጣብ ምን ምናላ በይነማ ናኑ ጁሉሱን ዒንደ ረሱሉላህ ሰለላሁ ዓለይሂ ወሰለም ዛተ የውም ከእለታት አንድ ቀን ከነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ጋር ተቀምጠን ሳለን አለ ላ ዓለይና ረጁሉን ሸዲድ በያበ ያም አንድ አካል ወደ እኛ በመጣ ጊዜ ለ የአካል ልብሱ በጣም የነፃ ነጭ የሆነ ጸጉሩ ደግሞ ሸዲድ ሰዋድ ሻር ጸጉሩ በጣም ጥቁር የሆነ መላእክቶች እንግዲ በሰው ተመስለ ተቀይረው ይመጣሉ። ይህ የታወቀ ነው። ላዩራ ዓለይሂ አሰሩ ሰፈር የመንገደኛ ሰው ምልክት አይታይበትም ወላ ያሪፉ ዋህዱ ሚና ከዚያ በፊት ከእኛ አንዳችንም እንኳን የማናውቀው አካል ነበር አለ ሀታ ጀለሰ ንደ ነብ ስ ወደ ነቢዩ መሐመድ ላ ሰለም ጋር እስኪቀመጥም ድረስ ተመለከተ ፈአስነደ ሩክበተይህ ኢላ ሩክበተይህ ጉልበቱንም ወደ ጉልበታቸው አስጠጋ ልክ ተማሪ ወደ መምህሩ ሂዱ በስርዓት እንደሚቀመጠዋል አይደል መልአኩ መጥቶ በዚያ ሁኔታ ተቀመጠ ወወضዓ ከፈይህ ላ ፈኪተይህ እጆችንም በጭኖች ላይ አስቀመጠ ወቃለ ያ ሙሐመድ ሙሐመድ ሆይ አላቸው። ያው እያናገራቸው ሲያናገራቸው እነዚህ እዚህ ጋር ያወረደላቸው ቃል የሚገርመህ የእምነት መሰረቶች ናቸው። የእስላም መሰረት የእምነት መሰረቶች፣ እንደዚህ መሰረታዊ ጉዳይ ተናግሯቸው ማን እንደሆነ መጨረሻ ላይ እዚህ ጋር ይገልጻል። ሀዲቱ ላይ ምን ይላል? ጭራሽ ያውና ወደ አማርኛ ችል ቀይርላችሁ ፈኢነሁ ጅብሪል አታኩም ዩዓሊሙኩም አምረዲነኩም ይላል። ወደ አማርኛ ንቀይርላቸው ይህን እሺ ያው እና ይሄን ወደ አማርኛ ቀይርላችሁ ማን እንደሆነ መጨረሻው ላይ ይነግራችኋል። ያው እና ምንና ሃይማኖታቸውን ሊያስተምራቸው የመጣላችሁ ገብርኤል ነው ይላል። እና ገብርኤል በሚመጣ ጊዜ ቃልን ሲያስተላልፍ የምስክሮች ከነቢዩ መሐመድ ስለ ላ ስለም አሉ ይመለከቱ ነበር፣ ይሰሙ ነበር፣ ያዩ ነበር። ያን ያዩትንና የመሰከሩትንም ተናግረዋል። አሁን ከፈለክ ደግሞ የነቢዩ መሐመድ ስለ ላ ስለም ምስክር የራሳቸውን ላሳየህ እችላለሁ። እኔ ገብርኤልን አየሁት እያሉ ቃል በቃል የተናገሩት፣ ልክ እንዲሁ ደግሞ አምላክ ራሱ የመሰከረበት ወደ አንተ የምልከው ገብርኤል ነው እያለ ይናገራል። ልክ እንዲሁ የገብርኤልን ምስክር ከፈለክ ላሳየህ እችላለሁ። እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛና ነቢይ የተደርገ ተበርጣሃል እያለ የሰጣቸውን ስርት የራሱን ምስክር ሰጣሉ። ስለዚህ አራት ምስክር አለ። አንደኛ የአምላክ የራሱ ምስክር አለ፣ ገብርኤል ነው ብሎ ይነግራቸዋል። ሁለተኛ፣ ገብርኤል ራሱ እኔ ገብርኤል ነኝ ብሎ ይነግራቸዋል። ሶስተኛ፣ ራሳቸው ገብርኤል ላይቸዋለሁ እያሉ ይናገራሉ። አራተኛ፣ የአይን ምስክሮች፣ ሌሎች ምስክሮች አሁን እንዳሳየው ማለት ነው። በአራቱ ምስክር መንገድ አለ። እሺ፣ እሺ በእኛ ዘመን እንግዲህ ነቢዩ መሀመድ ብቻ እንዳለ ነው የምትነግረኝ ማለት ነው አሁን